ጊዜ እዚህ በመገኘቴ በጣም ደስ ብሎኛል። ከእናንተ ጋር መሮጥ አልችልም፣ ነገር ግን በልቤ ከእናንተ ጋር ነኝ። ይሄ ይሄ ሩጫ የሚካሄደው በሴቶች ወር ነው፣ ማርች ወር። ማርች ብቻ ሳይሆን ለእኛ የሴቶች ወር 365 ቀን ነው። ብዙም የምንሰራው ስራ ስላለ፣ በርቱ፣ አሸንፉ። ለህልማችሁ ወሰን የለውም። አልሙ፣ ትልቅ አልሙ፣ ትደርሳላችሁ። ሁለተኛ ዓመቴ ነው። አምና አንደኛ ዘንድሮ አንድ ነው የወጣው። ተወዳዳሪዎቹን ልስ እንዴት አገኘሻቸው? እንደ እግዚአብሔር ፍቃድ አሸንፌያለሁ፣ ግን ውድድሩ ከባድ ነበር። አምና የመጀመሪያ ጊዜሽን ሽን ስትወዳደሪ አንደኛ ወጣሽ፣ ከዛ በኋላ ምን አደረግሽ? ውጭ የመወዳደር ድል አገኘሽ ወይስ? ለዚህ ነበር ትሬኒንግ ስትሰራ የነበረው? አይ ኢትዮጵያ ኢትዮጵያ ሻምፒዮና ተወዳድሬያለሁ። ያለም እንግዲህ ላይም ጥሩ ሰዓት አብጫለሁ። እንግዲህ ለእግዚአብሔር ቅረፍ ዘንድሮ ደግሞ እግዚአብሔር ተፈቀደ ሩጫው ምን ይመስል ነበር? ሩጫ አሪፍ ነው። ቀላል የሚባል አይደለም። እዚህ የሴቶች አምስት ኪሎ ሜትር ገብቼ የተወዳደርኩት ለመጀመሪያ ጊዜ ነው። ልሞክር ብዬ ነው የገባሁት። ሁለተኛ በመውጣት በጣም ደስ ብሎኛል። ሀያት ሪጀንሲ ሁሉ ጊዜ የዚህ ፕሮግራም የክብር ጋር በመሆኑ ታላቅ ደስታ ይሰማዋል። ሀያት ሪጀንሲ ሆቴል ሁሉንም ሴት ሰራተኞቹን ከፍ በማድረግና በማበረታታት ይታወቃል። ሀያት መዝናናት ልክ እንደ ቤት ነው ይለናል። ሀያት ሪጀንሲ የ2014 የሳፋሪኮም ቅድሚያ ለሴቶች የአምስት ኪሎ ሜትር ሩጫ ውድድር ለ19ኛ ጊዜ እንዲህ በደመቀ ሁኔታ ተደርጓል። አስር ሺህ የሚደርሱ ሴቶችን ያሳተፈው ይህ ውድድር እንግዲህ የኢትዮጵያ ሴቶች ስኬትን እናከብራለን የሚል መሪ ቃሉን ተንተርሶ ነው እንግዲህ ውድድሩ የተደረገው። ሴቶችን ያሳተፈ ውድድር ነበረ። ከባለፉት ሁለት አመታት በጣም በቁጥር የጨመረ ምክንያቱም ኮቪድ ስለነበረ ቁጥር በጣም ቀንሰን ነበረ። ዘንድሮ አስር ሺህ ተሳታፊ አድርገን ነበር። እንዳየሹ በጣም ደስ የሚል ፕሮግራም ነበረ። የተለያዩ ደግሞ ካታጎሪ ያላቸው ውድድሮች ነበሩ። በተምሳሌ ሴት ወደ 30 የሚጠጉ ለሌሎቹ ሴቶች አሪያ የሚሆኑ ሴቶች ተወዳድረዋል። ከዛ ተጨማሪ በቁጥሩ ዘንድሮ ከሁሉም የበለጠ ዘጠኝ የሚጠጉ አምባሳደሮች ሴት አምባሳደሮች ውድድሩ ላይ ነበሩ። ሌላ ደግሞ የሶፊ ማት የአራት ሳምንት ትሬኒንግ ፕሮግራም ነበረን ከውድድሩ በፊት እሱ ላይ ተሳታፊ የነበሩ ሴቶች የተወዳደሩበት ውድድር ነበረን። በአዲስ መልክ ደግሞ ዘንድሮ ያደረግነው የአካል ጉዳተኞች የሴት አካል ጉዳተኞች ውድድር ነበረን። ቀደም ብሎ ጠዋት ሁለት ሰዓት ላይ እሱንም አድርገናል። ዘንድሮ ወደ ሀያ የሚጠጉ ተሳታፊዎች ነበሩ እሱ ላይ የተምሳሌ ሴቶች ሩጫ ውድድርን በማሸነፍ

ተምሳሌት ሯጮች መካከል የኛዎቹ ትጅና ጸገነት ይገኙበታል። ለመሆኑ ማናሸነ? ባንድ እርምጃ ቀድሜ ያለው ያልኳት ችግር የለውም፣ እድል ሰጥቻታለሁ። ለአሁኑ ትሬኒንግ አደረጋችሁ ወይንስ እንዲሁ ዝም ብላችሁ ዛሬ መታችሁ ሮጣ? እውነት ለመናገር ትሬኒንግ አላደረግንም፣ ግን ብዙ ሴቶች ትሬኒንግ እንዲያደረጉ ብዙ ስንቀሳቀስ ነበረ። እኛ አላደረግንም አድርገና ስራ ስለምሰራ በሱ ይካካሳል ብዬ አላርፍም። ቁጫ አይልም አንድ ልጅ አለች ከላይ ከታች ስል ሩጫ ማለት ነው። ደስም የሚለው የሚያነቃቃው እሱ ነው። በተለያየ ጊዜ ሞዴል ወይም ደግሞ አይከኑ ምን ብለው እየጋበዙ አምጥተውናል፣ ሮጠናል፣ አበረታተናል፣ በሌሎች ሴቶችም ተበረታተናል። ዋናው ነገር የአካል ብቃት እንቅስቃሴ መቻል መልፋት መታተር ለውጥ ይዞ ይመጣል ለሴቶች ለሴቶች ብቻ ሳይሆን፣ እንደ ሀገር፣ እንደ ቤተሰብ የሚለውን ለውጥ የምታይበት ስለሆነ ቻሌንጆችም አሉ። በ37 ደቂቃ መጨረስ ሚል እና በየቀኑ ከ10 እስከ 25 ደቂቃ ኤክሰርሳይዝ ብታደረግ ሴት ልጅ አካላዊ ጤናዋን የአይምሮዊ ጤናዋን መጠበቅ ትችላለች የሚል ዓላማም ስላለው ከበስተጀርባ እሱን የኑሮ ዘ አንዱ አካል የማድረግ ሩጫ ውስጥ እንገባለን ማለት ነው በእርግጠኛ ምንም ጥርጥር የለውም። ፕሮፌሰር አለም ፀሐይ አንዷ ናት። በጣም አደንቃት ሴት ነች። አምለሰት ሙጨይ በጣም አደንቃታለሁ። በጣም ጥረት የምታደርግ ናት። ሁሉም በሙዚቃው ከሁሉም ዘርፍ የተወጣጡ ናቸው እና ብዙ ሴቶችን አግኝቻለሁ፣ ደስ ብሎኛል። የዚህ ሁሉ ሴቶች አበረታች አነቃቂ መሆን በራሱ መታደል ነው። ለእኔ ይሄ በጣም ትልቅ ክብር ነው። ከኢትዮጵያን ሴቶች ጋር ቆሜ አብሬ የነሱን ደስታ ማየት፣ የነሱን ውድድር ማየት በጣም ለእኔ በጣም ትልቅ ክብር ነው። እንደ ሴት አዘጋጅ በደስ የሚል ነገር አለው፣ ከሴቶች ጋር አብረሽ መሆን። እንደ ሀገር ደግሞ ያለንን የሴቶችን ያለውን ቫሊዩ ማሳየት ከተለያየ እዚህ ጋር የሚመጡት ሴቶች አይተሻቸው ከሆነ የእድሜ ክልላቸው በጣም ከሕፃናት እስከ ትልልቅ ሴቶች አሉና የእያንዳንዱን ቤት ሪፕሬዘንት የሚያደርጉ ወክለው የሚመጡ የሙሉ ኢትዮጵያ ሴቶች ወክለው የሚመጡ ናቸው እና እሱን ማየት በራሱ ደስ የሚል ስሜት አለው። የሚያኮራ ስሜት አለው። ደስ ብሎናል። የእናት ባንክ የፈጠረው ቫይብ አለ። ስለዚህ በእሱን መሰረት አድርገን እኛም ፈታያል ነው። ለሶስተኛ ጊዜ ስሮጥ ነው። በጣም ደስ የሚል ነው። ከልጆቼ ልጆቼ ተለያይተን ነው እንጂ ከልጆቼ ጋር አብሬን የተሳተፍኩትኝ ደስ ብሎኛል። እድሜ አይገድብም። ሁሉም መሮጥ ይችላል። ህፃናዊ ለዋቂያል ትልቅያል ሁሉም መሮጥ ይችላል። ስለዚህ ሁሉም ሴቶች ቢሮጡ ደስ ይለኛል። ደስ ይላል፣ ደስ ምኑ ደስ ይላል። ውሃ መረጫጨት ይሄ የመጀመሪያ ጊዜ ነው። በጣም ደስ የሚል ነገር ነው። አዲስ ኤክስፔሪየንስ ነኝ፣ ግን በጣም ደስ ይላል። ከዘፈን ስለሚበዛት ሲዘፍኑ፣ ሲጮሁ ምናምን ደስ የሚል ነገር ነው። በጣም ደስ የሚል ነገር ነው። በኢንተርኔት ፈልጌ ያገኘሁት። አጠቃላይ ሁኔታው ምን ይመስላል? በጣም ደስ ይላል። ደስ የሚል ጊዜ ነው። ለመጀመሪያ ጊዜ መስማሳ ናቸው። አይችሉም ማለት ሳይሆን እንደሚችሉ የሚያሳዩበት የሚያኮራ ነገር ነው። መስማሳ ናቸው ብዙ ኢንፎርሜሽኑ ባይደርሳቸውም በመሀል ይኖራሉ ብዬ አስባለሁ። ሩጫው በጣም ደስ ይላል፣ ያበረታታል፣ ኃይል ይሆናል፣ ጉልበት ይሆናል። ብዙ ጊዜ ሴቶች አይችሉም ማለት ተብሎ የተደበቁበት ዘመን ነበር። ዛሬ እንዲህ በአደባባይ ድምጻችንን ማሰማት መቻል ለእኛ ትልቅ ነገር ነው ብዬ አምናለሁ። ሴቶች ሲባል እኛ ብቻ ሳይሆን አካል ጉዳተኞችንም ያካተተ ነው፣ መስማት የተሳናቸውንም ያካተተ ነው። ስለዚህ በእናንተ በኩል ይድረሳችሁ፣ በሚቀጥለው መጥታችሁ ሩጡ። አሪፍ ነበር። ደስ ይላል፣ እንደዚህ በመዘጋጀቱ በጣም እናመሰግናለን እና የሴቶችን ሞራል የምናነሳሳበት ጥሩ እድል ነው። ሴቶች እንግዲህ ያው ዲሲፕሊን ነን። ይሄ ውድድር ከተጀመረ ጀምሮ ሁል ጊዜም በእንዲህ አይነት ዲሲፕሊን ነው ውድድራችን የሚያልቀው፣ በአማረ ሁኔታ ነው እየተደረገ ያለው። ስለዚህ ውድድሩ እንግዲህ ከአመት አመት እየጨመረ እና ሁሉንም ነገር እያሻሻለ መጥቷል። ለወደፊትም እንግዲህ ከዚህ የበለጠ ተወዳዳሪዎችን ይዘን እንቀርባለን ብለን እናስባለን። ይሄ ውድድር ከተጀመረ ጀምሮ ብዙ አትሌቶችን ያፈራ ነው። በጣም ትልቅ አስተዋጽኦ የፈጠረልን ውድድር ነው። ብዙ አትሌቶች በዚህ ውድድር ያሸነፉ እስከ ኦሎምፒክ ወርቅ ሜዳሊያ ያመጡ አሉ። አሁን በዚህ ውድድር ላይ ደግሞ ለነገ ኢትዮጵያ በጣም ትልቅ ተስፋ የሚጣልባቸውን አትሌቶች ነው ከአንድ እስከ ሶስት የወጡትን እያየ ነው። ስፖርት ሁሉንም ሰው እኩል የሚያደርግ ነገር ነው። ማን ከየት እንደመጣ ማን ምን ባክግራውንድ እንዳለው፣ የትምህርት ዝግጅቱ ምን ይሁን የስራ ባህሪ ምን ይሁን የማይታወቅበት ሁሉም አንድ አይነት ቲሸርት ለብሶ ሁላችንም አንድ ቦታ ላይ ስንወጣ ምን ያህል ዩኒቲ እንደሚኖረ ምን ያህል ጥንካሬ እንደሚኖረ፣ ለሴቶችም ምን ያህል የመግለጽ አቅም ድምጹ ይሰማሻል፣ ምን ያህል የመግለጽ ፍላጎት የመግለጽ አቅም እንዳላቸው ያሳያል። በጣም የሚያስደስተው ሩጫው መሀል ላይ ትልልቅ ሴቶች ነበሩ። በእድሜ ትልልቅ የሆኑ አምሳ ስልሳ የሆናቸው ሴቶች ኤክሰርሳይዝ እያደረጉ ይሮጡ ነበር እና በጣም የራሱ በጣም ኢንከሬጅ የሚያደርግ ነው። ሳፋሪኮም ማህበረሰብ መካከል መግባትና ሰው ምን ፊሊንግ አለው ምን ስሜት አለው፣ ሳፋሪኮምን ታውቁታላችሁ ወይ ምን ይሰራል የሚለው ነገርም እየጠየቅን ለሰዎችም እያወራን የመጣ ነው። ብዙ ጥያቄዎችም ደርሰውናል። መቼ ነው ስራ የምትጀምሩት መቼ ነው የምናያችሁ የሚሉትንም ያንንም እየመለስን በተቻለን ከማህበረሰቡ ጋር እኛም የማህበረሰቡ አካል መሆናችን እያሳየን መተናል።